የእኔ የግል ድክመቴ ብዙ ጊዜ እንደምናገረው ራሴ ምሳሌ አድርግ፣ የግል ድክመቴ የራሴ የማንኪያ ብሔሮችን አያውቅም። ምን አረግ ምን አረግ? እኔ በግሌ ወይ ሰንሳለሁ ወይ ተነክራለሁ። የማንኪያ ብሔሮችን ወይ ጎኖ ላሰራላቸው ስል ወይ ትምህርት ቤት ልገነባላቸው ስል ወጠራቸዋሉ። ግን ፖርቶስ መሰለ ሰዎች በግል ጉዳያቸው ይጣሉና ብዙ ጊዜ እዛ ያሉ ሰዎች የሚተላለቁት ለመሰለ እኛ ከዚህ በምንሰጣቸው እኛ ማስተማር አለብን። ሌሎችም እንደዚህ አይነት ኬዝ ይዘው ሲመጡ፣ ከበደ ከሆንክ እንደ ከበደ ነው መዳኘት ያለበት፣ አየለ ከሆንክ እንደ አየለ እንጂ ወደ ማህበረሰብ እንዳያወርድ ስለፈለጉ በአንተ ምክንያት ለሌሎቹ ልናገር ነ። ቴዲ እኔ እንደ ፍሬንድሊ እናውራው። እኔ በማንነት የጠሉኝ የምል አልተናገርኩ። የተናገርኩት ምንድነው? አንተን ኦሮምኛውን የትለ አስተርጉመ ስማ ብየዋል። አስተርጉመ ስማ እያልኩ ነግር ያል ምክንያቱ፣ ኦሮምኛ እየተናገርኩ እያስተረጎምክ ስማ። ምናልባት ማስተርጉሙ ከብዶ ከሆነ ምናምን ችግር የለውም፣ ከብቷል ተርጉመ ቴክስት አድርግ ምናምን ልትለኝ ትችላለህ። ግን አስተርጉመ ስማ ምናምን እያልኩ ነው የጠቀምኩት። ያ ከሆነ እናንተ አሁን ይውን አሁን ደግሞ የሹካ ብሄር ነኝ ብሎ ይምጣ። እንደ እኔ ከስር እያስደባችሁኝ ነው። አንተ ማለት ቀጥበል ምናምን ይሉኛል፣ ገብቶ የእርጎ ዝንብ ምናምን እየተባልኩ ነው፣ ከስር በእነሱ ፍቅር መሀል እየተባልኩ ነው። ፍራዬ፣ ያለህን ነገር ጨርስ። ፖዘቲቭ ኤንድ ላይ ፖዚቲቭ ነገር እንዳለ አውቃለሁ ከአንተ ጋር ሳወራ፣ ኢንዲቪዋሊ ሳወራ፣ ለቴዲ ያለ ነገር እኔንም ሊያስቀናኝ ይችላል፣ እንደ ጓደኛ ይሄ ልጅ ከእኔ በላይ ቴዲ ነው የሚወደው ብዬ ማለት ነው። ከቴዲ ጋር ሳወራ ሰው እንደው እዚህ ውስጥ ስምንት ሺ ስድስት መቶ ሰው ያለ እንዲታዝ መጥፎ ነው። ውሸታ አንድ ቃል ስለሱ መጥፎ ነገር አይናገረኝ። ፍራኮ ምስኪ፣ ፍራኮ ጥሩ ነው፣ ፊሮ እንዲህ ነው የሚ ፍራኦል ጋር ሲሄድ ስለ ቴዲ ስለ ጓደኛዬ ነው ነው የሚለኝ። ጓደኛ ነው እንዴት አደረ ማለት ጓደኛዬ ነው። እሱ እኮ ተደዋሁል እሱ ነገር ነግረዋል ገብቷል። ፍቅራቸው ስቲል ታይት ነውና እዚህ ጋር ተቆሳስላቸዋል የሆነ ተነካክታቸዋን ይሄን ብሊድ እንዲያደርግ አንፈቅድም። እና ፍራ አይቀር ነገር ካለ አለበለዚያ ቴዲ ይናገርና እኛም ትንሽ ነው ፈታ ማለት እንፈልጋለን። አንዳንድ መጨረሻ ፋይናላይዝ እናረጋቸው። ስለዚህ አንተ እንደሱ ካሉ አይቀር እኔም ጋር እግዚአብሔር ምስክሬ ነው። ቴዲም መጥቶ ይሁን አንተ ቅር እንዳይለብዬ ነው ይለኛል ይሄኛውም ይመጣል ይሁን የአንተ ቅር እንዳይል ይለኛል። እኔ በእናንተ መሀል አልገባም። ፕሌስ ባትነጋገሩ ደስ ይለኛል። ባትረጋገጡ ግን ሁለቱም ወዳጅ ስለሆኑ ይሄኛው ቅር እንዳይል፣ ይሄኛው ቅር እንዳይል ይባባላሉ እንጂ ይሁን በእኛ ራሱ ይሉንታ እንዴት እንደሚይዛቸው ተሳዳቢ እንዳልሆኑ፣ ተናጋሪ እንዳልሆኑ፣ እንደዚህ አይነት ሰዎች እንዳልሆኑ የምታየው እኔ ከተናደው ዝም ብዬ ነው መሄደው እንጂ የሆነ ሰው ቅር ሊሆን ይችላል በእኔ ነገር የሆነ ሰው ሊሰማ ይችላል ብዬ እንኳን አላስብም። ገብቷል ጅቡ ነው የምለው። እነሱ ግን ምን ያህል ሰድቤል፣ ምን ውስጥ ምን ውስጥ እንደሌሉ የምታውቀው ይመጡና፣ እንዴ ጓደኛ አለው እኮ ወዳጅ አለው እኮ እሱን አስቀይሞ ይሆን ብለው ሁለቱም የሚያስቡበት መንገድ በእውነት በእውነት ትልቅ ሰው እንደሆናችሁ ወደ እናንተ ከመመለሳችን በፊት ዮኒዬ፣ ወደ እነሱ ከመመለሳችን በፊት ምን ዘጋው፣ ብዙ ሰው ከስር ጥያቄ የሚሆንበት በዚህ ሁሉ ጠብ መካከል ጥሩ ሰው መሆናችሁ የሚታወቀው ኢቭን ጠባችሁ ራሱ ለድሆች መልካም ከማድረግ ጋር ይታያል። ፉክክራችሁና ብሽሽቃችሁ ራሱ በተወሰነ ደረጃ ወደ እርዳታ እንደዚህ ታስባላችሁ፣ እና ብዙ ሰዎች ከታች እያሉ ያሉት እርቃችሁን እናንተ ሴሌብሬት ስታደርጉ፣ መቼስ እንጨርሰዋለን፣ እንታረቃለን፣ ይሄን እናስተካክላለን ስታደርጉ ወደዛ ከመሄዳችን በፊት በፍንጠር ልንዘጋው ነው የምንፈልገው። ሁላችንም የምንችላትን ነገር አድርገን ስሙ ስለተጠራ ሜቄዶኒያ ለድሆች የፍንጠር እንደዛ የተጋነነ ነገር ሳይሆን የፍንጠር የሆነ ነገር እናደርጋለን። ከዛ በፊት ግን በዚህ ጉዳይ ላይ ስሙም ተጠርቶ የነበረ በዚህ ጉዳይ ውስጥ የፉክክሩና የእንትኑ ነገር የተጠራበት ወንድማችን አለና እና የሆኒ ቶሮንቶ እናንተ ከጨረሳችሁ በኋላ ይሁን ብለን ዝም ብለን ያለ ነው። እሱንም አድረስ የምናደርግበት መንገድ ይኖራል። ስለዚህ ፍራ በጣም ጥሩ አድርገህ አስቀምጠኸዋል፣ ነው መጥፎ ነገር የላችሁም። ኢቭን ሁለት ነጥብ ልታደርገኝ ከሆነ ይሁን ምናምን ያልከው አይ አንደርስታንድ ይገባል። እንደዛ አይነት ሌቪቲ ያላችሁና ወደዛ እንድትመለሱ እንፈልጋለን። ቴዲ፣ በዚሁ መንፈስ የምትለንን ነገር በለንና ሌስ ስኳሽ ዲስ አይ ቲንክ በቂ ተነጋግረናል። ስለ ጥፋቱ ወደ መደምደሚያ ስንመጣ በሲሪየስ መጠይቃቸው ይቅርታዎች አሉ። እኔ በነበረበት ሲመጣ እንትን እንዳለ ነው፣ ይምጣ። እየሰማህ ነው? ጆሮ ላይ አለ። ኖ ኖ እዚህ እንድትሆን ፈልጋል። አንድ አስለቅሰው ነው ገብቶኛል። አቦዬ ለቅሶ ቤት ነህ? ገብቶ ነህ? ስትመለስ እናወራለን። ሊያሳየኝ እንዲህ እንዲለኛል። አይ ችግር የለውም። ዮኒ ዮኒ ዮኒ፣ እንግዲህ ይሄን ታይም እስኪመለስ ድረስ ወደ ቴዲ ከመሄዳችን በፊት አንተስ እነኚህ ሰዎች የታዘብከው ነገር ስላስቆንኩ፣ ማታር ማ ብራዘርስ ማን፣ እግዚአብሔር ምስክሬ ወንድሞቼ ናቸው። ጠይቀው ቴዲ ያዋሳን ፍራኦልን ጠይቀው። ምንም መተው ክፋ አውሩ ስቅ ያለው ግን ሆዴ እስኪነፍር ስቅ ያለው ያው የሆነ የሙድ አራዳ ብሽሽግ ተበሻሸኩ። ዴልዝ ነትነውስ እንጂ በጣም በጣም የስድብ ሰዎች አይደሉም። ብሔር የሚያከብሩ ሀገራቸውን የሚወዱ ሰዎች ናቸው። ቴዲም ይረዳል በአቅሙ በቻለው ፍራውልም ያደርጋል። ግጭትም የላቸውም ሁለቱም እኩል የሚተሳሰቡ ናቸው። እንዳልኩ በጸቡ፣ እንኳን አንተ እንዳልከው ወደ እርዳታ ነገሩን፣ ወደ እርዳታ ደሃ እንዲረዳ ያሰቡ ሰዎች ናቸው። የሚያሳየው ምንድነው መልካም፣ ሌላው ቢሆን ምንድነው ለማጥፋት ነው የሚሰሩት። ቻሌንጁ እንኳን ደሃ ይረዳ የሚል ነገር ስለሆነ ትልቆች ናቸው። እኔ የምለው ስለዚህ አሁን ቴዶ የምትለውን ልስማ እና ወደ ፍራኦል እንሄዳለን። እንዴ ፍጥነት ግን ጭርቅ አድርጋት ነው የመጣው አልገባኝም። ኧረ ተፋታው ብሎ ጥራት ያለው ከብዛት ጥራት ዘጠኝ ቢራ ሳጠጣበት ነው ለጨዋታው ቸኩላቸዋል። እስኪ እንጨርሰው፣ እናደርግበት ድምድማት እናደርግበት። የልጅ ነገር እንዳይሆንብንም ድማት እናድርግበት። ቴዲ የሚናገርና የቀረውን ታይ አፕ አድርገን እኔም ፈገግ እስክልቸኩ እያለው ቴንስ የሆነ ቀን ያሳለፍ ነው። ቴዲ ቀጥል። አዎ ወደ መጨረሻው ስንመጣ እዚህ ስላሉ ሰዎች በተቻለ መጠን የሰለጠነ ውይይት ለማድረግ ነው ዓላማዬ። ለትውልድና ለሀገር የሚጠቅም ነገር ነው። ይህ ለማንም ብዬ አይደለም የጀመርኩት። በተቻለ መጠን ስነ ምግባር እንዴት እንደሆነ በተቻለ መጠን ማንም ሞኝ ሳይሆን ግን ውይይቶቻችን ምን መምሰል እንዳለባቸው ለማስተማር ጥረት አድርጋለሁ። በመደማመጥ ላይ የተመሰረተ ውይይት ይሄ ለትውልዱ ይረደዋል ብዬ አስባለሁ። እኛ እናልፋለን፣ ትውልዶች ይተካሉ፣ ሀገር ትኖራለች። በዚህ ነው የምንቀሳቀሰው። ይሄ ነገር በተነሳበት ጊዜ ፍራኦል ላይ የነካካቸው ብዙ ነገሮች አሉ። ለእነሱ ይቅርታ ፈልጋለሁ። አንደኛ ጋዜጠኞችን በሙሉ የመናቅ ነገር አሳይቷል። ዜና ማንበብ ከስድስተኛ ክፍል ከ12ተኛ ክፍል ከጨረስ ከነበንበዋለ ብሏል። የሚዲያ ሰዎችን ይቅርታ መጠየቅ አለበት። ሁለተኛ እኔ ቤት በነበረው ውይይት እንዳልኩ እኔ ከተናገርኩኝ በኋላ ሌሎች እንኳን ገብተው ሲናገሩ አንድ ልጅ መቶ እንደውም የሆነ ቆሻሻ የሚል ቃል ሲጠቀም አቁም ብያዋል። በቃ እኔ ተናገርኩት እናንተ የታዘባችሁትን ተናገሩ ነው ያልኩት። እሱ ግን በእናቴ ዙሪያ የሚሳደቡት ልጆች ገብተው ነበር። መረን መረን የሆኑ ልጆች መድረክ ላይ ተቀምጠው ይሳደባሉ በግልጽ እጅግ ለመስማት የሚቀፉ ልጆችን ቁጭ ብሎ ይሰማል። አሁን እኔ አይፈቅ አይፈቅድም። የፈለገ ብታስቀይመኝ እንዲህ ያሉ ተሳዳቢዎችን መድረክ ላይ ጋብዢ አላደርገውም አልኩ። በጣም ታናድጄ በነበረበት ሰዓት እንኳን መጥተው አፀያፊ ነገር እንኳን ሲጠቀሙ ከልክያቸዋሉ። መራ መሆን አለበት። ይህንን ስለታዘብኩኝ ለዛ ይቅርታ ጠይቃለሁ። የመጨረሻው በግል ጉዳይ ገብቷል። ባለጸጋ ነው ፍራው እንደምታውቁት። ስለዚህ መቶ ሚሊዮን ብር አስገባለሁ ብሏል። እኔ ሁለት ሚሊዮን ብር አስገባለሁ። እዚ ጋ የምናምነው ሰው ሁ ትራንስፈር ማድረግ ይችላለሁ። ፍራ ሁለት ቻ መቶ ሚሊዮን ያስገባል። ቴዲ አዋሳ ሁለት ሚሊዮን ያስገባል። የሁኔታ ረምቶ ያስገባል። በዚህ አቋም ነው የመጣሁት ለማለት ነው የኔ አቋም ነው። እሺ ይህ አቋም እንዳለ ሆኖ ይሄ መቶ ሚሊዮን እና ሁለት ሚሊዮኑ እንደው በጥሩ መንፈስ ቢሆን ኖሮ አሪፍ ነው አሪፍ ነው አዎ፣ አንተም አንተም አሪፍ ነው ስትል ነው የቀረም ከእሱም አሪፍ ነው ባይነው ነው ሰማ ናችሁ የእናንተን አሪፍ። ወደ ቀጣዩ ከመሄዳችን በፊት እኔ አሁን አካውንት ከፍታለሁ፣ ቼዝ ባንክ መቶ ሚሊዮኑን ያስገባሉ ማለት የመቄዶ ችግር የለውም። ያዝልኝ፣ ያዝልኝ፣ ቆይ ያዝልኝ፣ ችግር የለውም። ቼዝ ባንክ እየከፈተ ነው። እዚህ ጋር አትክፈተው፣ አትክፈተው እያደረግን ያለ ነው አሁን ትራንስፈር አይደለም። ቴዲ ሚዩት ላይ ነህ። ቴዲ ሚዩት ላይ ነህ። ግን ያእኔላ የሚተረቶ የተጣለብን አሁን እናስገባለን። መቶ ሚሊዮን ዶላር ለመሰለህ እንትን እንዳይሉ መግባት አለበት ነው ልተዋቸው፣ እንዲ ይቀመሱ እንዲ ሁለቱም። እኔ እምልህ የማቻቸው ብሩ ህዝብ ነው የሚረዳው። እኔ ደስ ይለኛል ሰባት መቶ ሺህ ነው ግን እኔ የምፈልገው አካውንታችን፣ እኔ ያሳይቻለሁ። ሦስት ሚሊዮን ሦስት መቶ ሺህ የሚለው አካውንት ለቼዝ ባንክ ከፍቼ ነው። ሦስት ሚሊዮን ሦስት መቶ ሰላሳ አምስት ሺህ ሴቪንግ ላይ ነው። አንድ መቶ ሰማንያ ስምንት ሺህ ቼኪንግ ላይ ነው። ከዚህ ላይ ሰባት መቶ ሺህ አሁኑኑ ትራንስፈር ሲደረግ ያሳያል። ስለዚህ የመቄዶኒያ አካውንት ማስገባበት አካውንት 10 79 33 23 ለምን መሰላቸው ፕሮሰስ አድርጌ ባንክ ሂዩጅ አማውንት በአንድ ጊዜ አይተላለፍም ተብሎ ሁለት ቀን አፕሩቭ አስደርጌ ዛሬ ናይን ተሪ አካባቢ ላይ ነው አፕሩቭ ያደረጉኝ። ስለዚህ መኬዶኒያ ቻሪቲ በመሆኑ ተጣርቶ ይሄ ሁሉ አማውንት የት ነው የሚሄዱ ተብሎ ተጣርቶ መኬዶኒያ የሚባል ያንን ኢንቨስቲጌት አድርጎ ነው አፕሩቭ ያደረጉልኝ። ናይን ተሪ ላይ ነው ዛሬ ዴድ ላይን የሰጠው ዛሬ ነው አካውንት ከፍተህ ታሳየናለህ መጀመሪያ ከዛ አካውንት ላይ መላኩ ነው ስቴትመንት እፈልጋለሁ ብያለሁ ከዛ በኋላ እሱ ካለፈ በኋላ እኔ እዚሁ ጋር አስገብቼ ልክ ሲገባ ቲክ ያደርግልኛል ያሳየኛል ራሱ ዋይር ትራንስፈር ማለት ስለዚህ ቅድምም ተናግሬያለሁ አምና ፕላይ እኔ እየተጫወትኩ ሳይሆን ትክክለኛውን ፋክት ተናገርኩ ያለሁት ማለት ስለዚህ ይሄ ስለሆነ እኔ ከአካውንቴ ላይ የለም እንዳትሉ፣ ይኸው ቼዝ ባንክ ከፍቼ ነው ያሳየሁት። የራሴው አካውንቱ ይኸው እዚህ ጋር እንትን ስል ፍራኦል ይቻይላል። በጣም ጥሩ ነው። አካውንቴንም አይተናል። አንድ ጊዜ ትይዝልኛለህ። በጣም አሪፍ ነው። ማለፊያ ነው። ብራችሁንም ጥሩ ነው መስጠት መፈለጋችሁም እርዳታ መንፈስ አይደለም። በግልጽ መነጋገር አለብን አይደለ። በእርዳታ መንፈስ አይደለም ለመስጠት እየተሞከረ ያለው። ይሄ ጉዳይም የተጀመረበት በፉክክር እና በጠብ መንፈስ፣ ስለዚህ ለመርዳት የሚያስብ ሰው በእርዳታ መንፈስ በራሱ ባለው ባሰበው ይሄንን ፈቅጄ ለመልካም በጎ ፈቃድ አደርጋለሁ ብሎ ነው የሚል እንጂ ቅድም በውስጥ ተነጋግረናል ይሄን ጉዳይ ከውስጥ ነው ሁ ከባልንጀራህ ጋር በእኔ ቻሌንጅ የሰጠሁት ቻሌንጁ የተወለደው ከጠብ ውስጥ ነው። ቅድም ግን ስናወራ እኔ በነገር ላይ ቅድም ስናወራ ባወራንበት መሰረት ቅድም አንተ በዚህ ጉዳይ ላይ አልተስማማንም አ አንተ ዋየር አድርጌ ሬዲ እያደረኩ ነው እኔ ሬዲ ነኝ ብዬ ነው ስባል ሲሪየስ ነኝ በዚህ ጉዳይ ብዬ ነው። እራሴ ነኝ አልኩት። የእኔን ራሴ አመጣሁት ነው እዚህ ነው። እዚህ በሰው ፊት የተነጋገራችሁ በእሱን ብላችሁ ሁላችሁ ሁለታችሁም ሲሪየስ ናችሁ። ሲሪየስ የሆናችሁት ግን መቄዶኒያ ውስጥ ያሉ ሰዎችን ለመርዳት ሳይሆን እናንተ መሀል ያለውን ጠብ የጠቡ አንድ አካል አድርጋችሁ። እኔ መቄዶኒያ ቢሊዮን ቢረዳ ደስታዬን አልችልም። ለአረጋውያን በጣም ትልቅ ቦታ ነው እኔም ቢኖርኝ አረ ከራሴ ገንዘብ ከራሴ አካውንት ባደርገው ደስ ይላል። አያን አርጉ እርቁ ግን አሳምረው። ይሄ ነገር አሁን ኮንሰርት ነው ወይ? አንዴ ካንም ካንም ያወራነው ነገር ስለሆነ ዳጀስትድ ነገር ስለሆነ አንድ ግዴ ታገሰ መንፈሱ በዛው በፉክክር መንፈስ መንፈሱ ምን ያስጨንቀናል እኛ ስለ መንፈሱ። በመሀል እኮ ደሃ ይረዳል ብራዳ ደሃም የሚረዳበት ነው። መቅዶኒያ የሚረዳ ይረዳ ከሆነ 102 ሚሊዮን አገኘ ማለት ትልቅ ስራ ነው። ከዮኒ ጋር ሰሞኑን የተደዋወል ገንዘብ ከቢዝነስ አካውንት ወደዚህ አካውንት ትራንስፈር ሳደርግ እያየ ነበር ፊራ የምድር መስለኝ እያሳየሁት ነው ገንዘብ ወደዚህ ሳስተካክል፣ ማለት መርዳት ፈልጋለሁ። ለምን እንደሆነ ይህንን ሀሳብ ያነሳሁት አንድ ነገር ሞቲቬቱ እነ ቴዲን ደህናቸው፣ እንትና ደህናቸው ከሚል ሳይሆን ሁል ጊዜ ፍራውን ለሾ አፕ ነው የሚረዳው። ምንም እንትን ፈልገው አይደለም ለእንት ነው የሚያደርገው፣ እንደዚህ ነው የሚያደርገው እየተባለ ነው የሚወረው። ስለዚህ የሆኒም ብየዋል፣ ላንዴ እና ለመጨረሻ ጊዜ ቪዲዮ አልፈልግም ምንም ነገር አልፈልግም። ግን ትልቁን የእርዳታ ድርጅት ስጠራ ስለምሰጥ ነው። ከዛ በኋላ ትራንስፈር እያደረግኩ ነበር፣ የሆኒ እያየ ባንኬጅ አስፈቅጄ፣ ምክንያቱም ሂውጅ መኒ ከ10 ሺህ ዶላር በላይ ሲሆን ባንክ ፍቃድ ይጠይቃል። አይወጣም ዝም ብሎ ሊሚት ኔ እስከ አርባ ሺ አምሳ ሺ ሊሆን ይችላል፣ ወይ ደሞ መቶ ሺ ሊሆን ይችላል ቢዝነስ አካውንት ላይ ሲሆን። ስለዚህ ከሴቪንግ ላይ ወደ ቢዝነስ ላይ ትራንስፈር አድርጌ ሳደርገው ወደ ሌላ ቦታ ከአንደኛው ባንክ ወደ አንደኛው ባንክ ላይ ሳደርገው የሆኒ ጋ ሲሪየስ ነኝ። የሆኒ ለዛ ነው ይደረግ የሚለው ሆን እኔ መርዳት ማለት ፍራኦን ምንም ነገር የለው አለኝ ለማለት አለ ግን እርዳታ ቢረዳው ስሙን ለመገንባት ነው፣ እርዳታ ሚረዳው ገንዘብ ተቀብለው። አሁን መቄዶኒያ ሰጥቼ በዛ ሳይሆን እንደመሰለህ። በዛ ቴዲ ልጨርስ፣ ቴዲ አንዴ ልጨርስ፣ አንዴ ልጨርስ። አንተ አወርታለህ። ቻሌንጁን ያመጣህበት መንገድ ቻሌንጁን ያመጣህበት መንገድ ነው እኮ ቅድም እንዳልኩ ከንግግር ንግግር ሰው ይጎዳል። ሥራውን ታውቀኛለህ። አሁን የምጠራው 3 ሚሊዮን 4 ሚሊዮን ብር ለኔ ምን እንደሆነ ታስዋላለ። አቃላ ጓደኛዬ ነው፣ ልጅ ነው። ለሰዎች የምትነግራቸው የመጨረሻ ደሃ ነው። በቃ ባለውና በሌለው መካከል አድርገን።

መቄዶንያ መርዳቴን አልቶ እሱን እናረጋለን አውርተናል ቀን